ሀይሚዬና ብሩኬ አዲስ የፊልም ስራ ይዘው መጥተዋል ማለት ነው። በጣም በሚገርም የትወና ብቃት ነው ያላቸው ማለት ነው። እንግዲህ ፊልሙ ስለ ፍቅር ነው የሚያጠነጥነው ማለት ነው። ሙሉውን አልተለቀቀም ተቆርጦ በቲክቶክ ነው እየተለቀቀው ማለት ነው። ውድ ቤተሰቦቼ እንግዲህ ሙሉውን ደግሞ በጉጉት እንጠብቃለን ማለት ነው። እንግዲህ በቶሎ እንዲለቀቅልን እንግዲህ በኮሜንት በሃይሚዬ ቤት እና በብሩኬ ቤት ማጨናነቅ ነው ማለት ነው እና ፊልሙ በጣም አስተማሪ የሆነ አሁን ባለንበት ለወጣቱ ብዙ የሚያስተምር የፍቅር ፊልም ነው ማለት ነው። በመጀመሪያ ደረጃ ሀይሚዬና ብሩኬን በዚህ አይነት የፊልም ስራ ውስጥ ስላየኋቸው እጅጉን በጣም ደስ ብሎኛል። ምክንያቱም ስመኘው ስለነበረ ምን አለ ሀይሚዬና ብሩኬ ፊልም ቢሰሩ ብዬ እመኛለሁ። ምክንያቱም ሁሉም ነገር ተሰጦ አላቸው። መስራት ይችላሉ። መተወን ይችላሉ ሁነው አስመስለው መስራት ይችላሉ። እንግዲህ በፕራንክም ታቆታላችሁ ሀይሚየን በጣም ከባድ ናት፣ ብሩኬን በጣም ከባድ ነው። ሆነው አስመስለው የመስራት ክህሎት አላቸው ማለት ነው። እና የፍቅር ፊልም ቢሰሩ ይዋጣላቸዋል ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ሀይሚዬን አፍቅሮ ወደ ወደፊት አብረው እንድትሆን የሚፈልጋትን ሴት ከሌላ ወንድ ጋር ሲያያት እንዴት ብሎ እንደሚያሳዝን የእውነት ማለት ነው፣ በጣም ያሳዝናል። እና እሷ ደግሞ ብሩኬ መርጣ ከብሩኬ ጋ ናት። እሱ ደግሞ እንደምታዩት የዛሬን አት ወደፊት ደግሞ ትልቅ ደረጃ ደርሳለሁ ከአንቺ ጋር ብዙ ነገር ማድረግ ፈልጋለሁ እያለ ነው። ብሩኬ ደግሞ እዚህ ጋር እንደምትመለከቱት መጀመሪያ ቀይር፣ የምትቀይረውን ብሎታል። እንግዲህ ያው አንዳንድ ጊዜ በኢኮኖሚ ወረድ ስትሉ ከማፍቀራችሁ በፊት እራሳችሁን ቀይሩ፣ እራሳችሁን አሸንፉ። የምታፈቅሩትን ሰውና ከእናንተ ጋር የሚኖርን ሰው ማየትና መመልከት ያስፈልጋል ብዬ አስባለሁ። ቤተሰብ አንዳንድ ጊዜ ሰው እንደ አቅሙ ነው አደለ? ያ የሚያፈቅረው ሰው ከኔ ጋር ይኖራል ወይስ አይኖርም ብሎ ማወቅ ያስፈልጋል። አደለ? እንደው ፍቅር ስለያዘው ብቻ፣ መውደድ ስላለ ብቻ የሰው ልጅ እኔ ጋር ይኖራል ማለት ጊዜን ማባከን ነው የሚሆነው ማለት ነው እና እንግዲህ ሀይሚዬ እዚህ ጋ በጣም የትወና ችሎታ በጣም ትገርማለች ማለት ነው። በጣም ነው ያስገረመች ማለት ነው። እና እንግዲህ ፊልሙን ደግሞ በጉጉት እንጠብቃለን ማለት ነው፣ ውድ ቤተሰቦች ማለት ነው። ሀይሚዬና ብሩኬ ግን በዚው የፊልም ስራ ብትቀጥሉ በጣም ደስ ይለንኛል ማለት ነው። እና ሀይሚዬ በጣም በጣም ትቼያለሽ ማለት ነው። እና ብሩኬም እንደዛው ማለት ነው። እንግዲህ ከብሩኬ ጋር ተገናኝታለች ማለት ነው። እንግዲህ ብሩኬ ደግሞ ይዟት ነው የሚሄደው ፊልሙ እንግዲህ ሙሉውን ሲመጣ ግን እንዴት እንደሚታይ ይበቃል። ምን ልበላችሁ ውድ ቤተሰቦች እንግዲህ በጉጉት እንጠብቃለን ማለት ነው። መልካም ጊዜ ይሁንላችሁ። መልካም